ሰላም ጤና ስጥር፣ ውድ ይቻ ቤተሰብ ተከታታዮች፣ አሁን የወጣ ሰበር መረጃ አለ። ከፍተኛ የሆነ የፋኖ ኪሳራ ደርሶበታል። በዚህም የመከላከያ ሚኒስትሩ መግለጫ ሰጥቷል። እኔም ይህን መረጃ አካትቼ ጀላችሁ ቀርብ ያለው በማእከላዊ ጎንደር ዞን በምስራቅ ሰቀለ ወረዳ በአንዳንድ ተልኮ አንግቦ የመጣው የጽንፈኛ ሀይልና ባንዳን አጅቦ የመጣው የባዳ በሰሜን ምዕራብ ክፍለ ጦር በተወሰደበት እርምጃ ሙሉ ለሙሉ መደምሰሱ ተችሏል ማለት ነው። የባንዳዎችን ተልኮ ተቀብሎ መፈጸም ሲንቀሳቀስ የነበረው የጽንፈኛው ቡድን በተወሰደበት የማያዳግም እርምጃ ከሰማንያ በላይ ተደምስሷል፣ ቁስለኛና ምርኮኛ ሆኗል። በርካታ የነፍስ ወከፍና የቡድን መሳሪያ ተማርኮን በተገኘው ድል የተሰማቸውን ደስታ ለመግለጽና የድል ባለቤቶችን የሰራዊት አባላት ለማባራታት በግዳጅ ቀጠናው የተገኘው የሰሜን ምዕራብ እዝ ዋና አዛዥ ሌተራል ጀነራል ብርሃኑ በቀለ የተደመሰሰውና የተማረከው የተማረከውን የጽንፈኛ ቡድን ስብስብ ባዕዳ ከሆኑት ሀገራት ታሪካዊ ጠላቶች ጋር አብረው የሚሰሩ ባንዳዎች ጭምር በመሆናቸው ባዶዎቹም ሆነ ባንዶዎቹ ቆም ብለው ሊያስቡ እንደሚገባ ትምህርት የሰጠ የማያዳግም እርምጃ ነው ሲሉ ገልጸዋል፣ ማለት ነው። በተለይ በዚህ ደግሞ የክፍለ ጦር ዋና አዛዥ ኮሎኔል ዘሪሁን ተረፈ በበኩላቸውም በማዕከላዊ ጎንደር ዞን በምስራቅ ሰቅል ወረዳ ሲንቀሳቀሱና ህዝቡን ሰላም ሲያውከ በነበሩ የጽንፈኛ ቡድንና ተላላኪዎቹ ላይ በተወሰዱ ጥንቃቄ የተሞላበት ኦፕሬሽን በጽንፈኛው አደረጃጀት ሁለት ብሬንና ሻለቃ አመራሮች ጨምሮ ከ80 ሲገደሉ 30 ምርኮኞች በርካታ ቁስለኛ መኖሩን ገልጿል። እንዲሁም አንድ መትረየስ፣ አንድ ስናይፐር፣ አንድ የጦር ሜዳ መነጽር በርካታ የወገብ ትጥቅና የእጅ ቦምብ የቃታ መሳሪያ መማረኩና ኦፕሬሽኑም 80 ዜሮ መሆኑን አጠናቋ ሲል ገልጿ፣ ማለት ነው 80 ለ0 ማለት በመከላከያ ምንም እርምጃ አለመወሰዱን የሚያመላክት መሆኑን ይገልጻል። በሌላኛ መረጃ ደግሞ በሱዳን የተሰማ እጅግ አሳዛኝ መረጃ ል ከትናንተ በስቲያ ጀምሮ ማለት ነው። በጣም የሚያሳዝነው ሱዳን ውስጥ በሶስት ቀናት ውስጥ ብቻ ከሁለት ሺህ በላይ ሰዎች መጨፍጨፋቸው የተገለጸ ነው። አራት መቶ በላይ የሚሆኑ ሆስፒታል ውስጥ እንዳሉ መረጃዎች ያመላክታል። በብዙ ሺህ የሚቆጠሩ ሴቶች ተደፍረዋል። ሕፃናት ቀዛፍ ላይ ተሰቅለዋል። እናትና ልጅም ይሁሉ ሲሆን ታላላቅ ሀገር ተሚባል በዝምታ እየተመለከቱ ይገኛል። በአጠቃላይ በሱዳን እየሆነ ያለው እጅግ በጣም ዘግናይ ጉዳይ እየተመለከተ ነው የሚገኘው። ለዛ ነው መንግስት ህግ የማስከበር ዘመቻውን በሀገራችንም አጠናክሮ እየወሰደ የሚገኘው። ሱዳን አሁን ወደ ለየለት ቀውስ ውስጥ ገብታለች። ፈጣሪ ሀገራችንና ሀገራቸውን ይስብ። እጅግ አስፈሪ ጉዳይ ነው። የእርስ በርስ ውጊያ እለፈት ሰላም የለውም። ለዚህ ደግሞ መንግስት ተደጋጋሚ ሰላምን አማራጭ እየሰጠ ይገኛል። አሻፈሪ ባለውም ህግ የማስከበር ዘመቻውን አጠናክሮ እየወሰድ ይገኛል። ለዚህ ደግሞ መንግስት ህግ የማስከበር ዘመቻው ሁላችን ጎኑ ልንሰልፍ ያስፈልጋል። የፋኖ ሚሽን የሚዋትም ተልእኮ ከዚህ የተለየ አለመሆኑ አንዱ አመላካች ነው። ሌላኛም የወጣ መረጃ አለ። የሰላም ጥሪ ተቀበሉ አሉ። እንዲሁም 17፣ 16፣ 18 ዓመት ገና ታዳጊ ከትምህርት ገበታቸው ተፈናቅለው ወደ ትጥቅ ትግል የገቡ አሉ። እነሱን ጉዳዮች ደግሞ የምንመለከት ይሆናል። ታዳጊ ወጣቶች የመንግስት የሰላም ጥሪ ተቀበሉ አሉ። እጅግ በጣም በሚያሳዝን ጉዳይ ማለትም በሰሜን ሸዋ ዞን በሚዳ ወረሙ ወረዳ ሲንቀሳቀሱ የነበሩ ታዳጊ 17 እና 18 ታዳጊ ልጆች መንግስት ያቀረበላቸው የሰላም ጥሪ ተቀብለው ገብቷል። እነዚህ ተቀብለው ሲገቡ ባይዘወይ ትጥቃቸው አራግፈው ጥለው ሾልከው ጠፍተው ነው ለመንግስት እጃቸውን የሰጡት። የአጼ ዳዊት ክፍለ ጦር ቀስተ ንብስ ሻለቃ አባል የነበሩ ናቸው። አንደኛ አሳምነው ዘመድ ተብሎ የሚታወቅ የ17 ዓመት ታዳጊ፣ ጸጋ ሲና የ18 ዓመት ታዳጊ፣ እመቤት አቢቢ የ18 ዓመት ታዳጊ እንስት ነች። እሷን ጨምሮና ሁለት ሌላ ጓዶችን ጨምሮ መንግስት ያቀረበላቸው የሰላም ጥሪ ተቀብለዋል። ስለዚህ ገና ታዳጊ ህይወታችሁን አትቅጩ፣ መንግስት ያቀረበላቸው የሰላም አማራጭ ተጠቅሙበት እላለሁ። ሌላኛው አቶ ገብሩ አስራት ያጋለጠው ህወሀት ጭካኔ አለ። የቀድሞ የትግራይ ክልል ፕሬዚዳንት አቶ ገብሩ አስራት ከጀም ከጅምሩ የሀገር ትግራይ የመመስረት እቅድ ይዞ ሲንቀሳቀስ የነበረው የኢትዮጵያ ጠሎ ህዋት በኢትዮ ኤርትራ ጦርነት ወቅት የሀገር መከላከያ ሰራዊት ላይ ጭካኔ የተሞላበት ድርጊት መፈጸሙን ይፋ አድርጓን በእጅጉ እናመሰግናለን። የህዋት ቁንጮ ስብሃት ነጋ በሁለቱም ሀገራት ጦርነት ጊዜ ወደ ኢሳያስ እየደወለ የኢትዮጵያ መከላከያ ሰራዊት ከጀርባ ሲያስጨፈጭፍ እና በኢትዮ ላይ ሴራ በመስራት በርካታ ወጣቶችን ሲያስፈጅ እንደነበረ ነው የተገለጸው። በጣም የሚገርም ጉዳይ ነው። በተለይ የሰሜን እዝ መከላከያ ሰራዊት ላይ የፈጸመው ጥቃት የዚህ አካል መሆኑን አክለው ይገልጻሉ። ስለዚህ የህወሓት እጅግ እጅግ ሴራኛ መሆኑን በግልጽ እያሳየ ጉዳይ ነው። እዚህ ጋር የዞ ልድቷ እያሉም ከፖለቲካ ራሴን አገላለሁ ብሏን። ይሄ መሆነው ግን የኢትዮጵያ ህዝብ ህዝብ የባህር በር ተጠቃሚ ሚሆን ከሆነ ይላል። በጣም አሳፋሪ ጉዳይ ነው። ተጠቃሚ ሆነ አልሆነ፣ አሁን ስለ ሀገር ካልሰራህ አንተ ምን ይመለከታ? ባዳ ተልኮ አስፈጻሚ ነህ። መንግስትና ህዝቡ ግን ለባህር በር ህልውና ጉዳይ እየሰራ ይገኛል። ይሄ ግን እንደ ባዳነት ተመልካች መሆኑን በግልጽ የሚያሳይ ጉዳይ ነው። ሌላኛው መረጃ በአርጎባ ብሄረሰብ ልዩ ወረዳ የገጠር ኮሪደር ልማትም እንደሚጀምር መረጃ ወጥቷል። አርጎባ ብሔረሰብ ልዩ ወረዳ በሰባት በጎርባ ቀበሌዎች በዜዴታ ተብሎ በሚባለው አካባቢ የገጠር ኮሪደር ልማትን ለማካሁን ቅድመ ዝግጅቱን ስራ እየተሰራ ሲሆን በዚህ መንግሪ መንግስት አጠናክሮ እንደሚቀጥልበት የተገለጸ ሌላኛው ጉዳይ ከህወሓት የተረከበው መሳሪያው ለፋኑ ሊተላለፍ የነበረው በክፍፍል አለመግባባት እየተፈጠረ እንደሆነ መረጃ እየወጣ ይገኛል። በአጠቃላይ ወደ ስድስት ሞርተር፣ ወደ ሰማንያ ወደ ስምንት ዲሽቃ፣ አስር ብሬን፣ አስር ስናይፐር እነዚህ እንግዲህ ለአንድ ቡድን ብቻ አንሰጥም የሚል ቅሬታም ወጣ ይገኛል። እሱንም እንግዲህ መረጃ ሌላ ተጨማሪ ካለ አጠናክረ የምንመለስበት የሆነ ማለት ነው። በምዕራብ ጎንደር ዞን ምዕራብ አርማጮ ወረዳ በተሳሳተ መንገድ ጽንፈኛ ቡድን ተቀላቅለው የውጫካ ውስጥ የነበሩ ቡድኖችም በዛሬ ሁለት ማለት ነው፣ በተመሳሳይ መልኩ ጥቅምት 22 ሁለተኛ ወር 2018 የመንግስት የሰላም ጥሪ ከሰዓት ተቀብለው ገብተዋል። እናመሰግናለን። ጦርነት ለማንም አይጠቅምም፣ አይበጅም። ሰላም ለሀገራችን ይሁን፣ ዘረኝነት ይውደም። በአጠቃላይ ከዚህ ከጦርነት የምናተርፈው ትርፍ የለም። ሱዳን አሁን የገባችበት ቀውስ የአሸናፊነትና የተሸናፊነት በሌለበት በሁለቱ ጀኔራሎች እንግዲህ እየተመለከት ነው ያለ ንጹሀን ዜጎች እንግዲህ እልቂት ከፍተኛ ብር ከፋች ሆኖ እየተመለከት ነው። ስለዚህ ለሀገራችን የሚጠቅመው ዋነኛ እና ዋነኛ ሰላም ነው። በተለያየ አይነት የአስተሳሰብ ልዩነት ቢኖር እንኳን መንግስት ይህን ጉዳዮች ለመፍታት ፈቃደኛ ሆኖ የሰላምና አማራጭ በሩን ክፍት አድርጎታል ይህን አማራጭ ብንጠቀምበት ለሀገራቸው ዋነኛ ለሰላም መረጋገጥ ትልቁ ሚና ይጫወታል ማለት ነው ስለዚህ ሰሞኑን ሻዕቢያ እንግዲህ ወደ ግብጽ የኮበልልሽበት ዋነኛ ምክንያት የቀጠናውን እንግዲህ ወደ ትርምስ ለመስራት እንደሆነ ግልጽ አመላካች ጉዳይ ነው። ለዚህ ደግሞ መንግስት አስቀድሞ ጥንቃቄ በተሞላበት መልኩ ራሱን እያዘጋጀ ይገኛል። በትጥቅም ማለት ነው። እንደውም ሰሞኑን የተለያየ ሱ 35 የሚባል ተዋጊ ጀቶች ከራሻ ወደ 5 የሚደርሱ እንዳስገባ በተለያዩ ሶሻል ሚዲያዎች እየተዘዋወሩ ይገኛል። መንግስት እንግዲህ ይህን አይነት ቀጠና ለሚመጣው አስቀድሞ ራሱን እያዘጋጀ ማለት ነው የሚገኘው። ስለዚህ አበል እንጂ ቢጀምር ጉዳዩ በበላይነት እንደሚጠናቀቅ ምንም መላምት የለውም። መንግስት አስቀድሞ እየሰራ ነው የሚገኙ። ስለዚህ ጦርነት ለማንኛውም አትራፊ አይደለም፣ ግን በሕልውናችን ላይ ለሚፈታተን ግን መንግስት በቂ ማስታገሻ አቅም ገንብቷል። በሌላ መረጃ ተመልሰን እስክንገናኝ ውዴቻና ቤተሰቡ ተከታታዮች መልካም ቆይታ እንዲሆንላችሁ ከወዲሁ ተመኘው።